ደውለ ኑቢያ፣ ከዛም ከግብፅና በሱዳን መካከል የኑባ የሚባል አዲስ ሀገር እየገነቡ ነው ያሉትና ዋና ከተማቸው ደግሞ አስዋን ነው የሚሆነው። እንዳፍ የአድርግ እንበል፣ አስዋን ከተማችን ሆኖ ምናምን፣ አዲስ ኑቢያ የሚባል ሕዝብ ፈጥረን ማለት ነው። እናም ለግብጽ

እስራኤል ደግሞ ደቪድ ሲሲ ሲሲ በግብጽ ላይ ሌሎች ባለስልጣን አሉበት የግብፅ ወታደር ሽባ የሆነና ዝብሮ ጉዳዮችን የሚያይ የሆነ ነው። ግብጽ የብሔራዊ ጥቅሟና ደህንነቷ

ፕሬዚዳንት ስሆን ሚላል እኔ ፕሬዚዳንት ስሆን ማድረግ የምችለው ነገር እዚህ ጋ እኔ በጣም ነው የሚገርመኝ የግብጾቹ አካሄድ በዚህ በኩል ይህን ትሰማለ በዚህ በኩል ደግሞ እኔ ፕሬዚዳንት ከሆንኩኝ ብሎ አንዱ ደግሞ ሲጮህ የምትሰሙት ጭራሽ ሱዳን የምትባል ሀገርን ማየት አልፈልግም ደግሞ ብሎ ሪሴል ደግሞ ታገኙታላችሁ። እንዴት እንዴት አይነት ሰዎች እንደሆኑ እኔ መረዳት አልቻልኩ ምንም ምንም እና አንዳንዴ ይከብዳል የሚሉት ነገር ስን አለ الهوى እኔ በአየር ላይ በፊት ለፊት ሰው ሁሉ እየሰማኝ እያወቀው እየተረዳው የተወሰነ እንግዲህ ሰሞኑን በጣም በእያ አካባቢው ላይ የጮሁ አይደለ? የተለያዩ እንትኖቻቸውን እያወጡላቸው ነውና

ዲ ንት ምክንያቱም ይህች ሱዳን ከግብፅ የተገነጠለች ሀገር ናት ብዬ ነው። እማም ነው። አስቡት፣ ያ ሰውዬ የሚለው ሌላ ነው። ኢትዮጵያ እንደውም ሱዳን ልትወስድ ነው ይላል። ኑባ የሚባል ሌላ አገር ሊመሰርቱ ነው። አስዋንን ሀገር እንደ እንትን ምን እንደሚያወሩ እያቸው። ስለዚህ ሱዳን ላይ ያላችሁ ህብረተሰቦች እንድታቁ ይሄን እነግራችኋለሁ።

ሰማችሁ እንግዲህ ወንድሞች እህቶች፣ እነዚህ ሰዎች ናቸው እንግዲህ በየቦታው ላይ አሁን ላይ እየጮሁ እያበዱ ያሉት። በቃ ግብፅ ተበላሽ፣ ኢትዮጵያን ምንድን ነው ስሙ ኢትዮጵያ አለቀልሽ፣ መጣንብሽ፣ በእንትን በኩል በሶማሌ በኩል እሪ፣ እብደቱ፣ ጩኸቱ፣ ምኑ መከራው በየቦታው በጣም ነው የሚገርመው። እና እንዴት እንዴት እያደረጋቸው እንደሆነ ሳየው በጣም ነው እያዘንኩ ያለሁት ግን በዛው ልክ እንደ ኢትዮጵያውያኖች እኔ አደራ የምለው በፍጹም የጥላቻ የቁጣ የስድብ እንደገና እነሱን የሚያናድድ ፕሮቮክ የሚያደርጉ ነገሮችን ማድረግ አለብን ብዬ አላምንም። ስለዚህ በየቦታው ይሄ ባልዲ ምናምን እያቆማችሁ ውሃ እንዲህ ያለፈበት ነገር የምታደርጉ ወንድሞች እህቶች አቁሙ፣ እባካችሁ። አሁን ደግሞ ሶማሌዎቹም ገቡበት ጉዳዩ ላይ ሶማሌዎቹ ራሳቸው እንደዚህ ባልዲ ምናምን ያመጡ የኢትዮጵያን ባንዲራ እያደረጉ ባንዲራን መጫዎች አደረጉት። ባንዲራውን ይመቱታል በእግራቸው። ይሄ ኢትዮጵያ ነው አናጠጣም አይነት፣ ከባህር እየቀዱ አንድ አይቻለው፣ የሱማሌ ቲክቶክ ከባህር እየቀዳ ለግብፅና ለሱዳን ይሰጣል። የኢትዮጵያው ባልዲ ከነ ባንዲራው በካልቾ ይለዋል። ይሄ ሰድቦ ለሰዳቢ ይባላል። በቁርኣን ላይ በጣም የሚገርም ደስ የሚል ሩል አለ። ምንድነው የሚለው? ሱረቱል አንዓም የሚባል አለ። የቀንድ ከብቶች ጉዳይን የሚዳስስ የሆነ ምዕራፍ ነው እና የቀንድ ከብቶች ምዕራፍ ይላል እና ምንድነው የሚለው? ወላ ተሱቡ ለዚነ የድዑነ ሚን ዱንላህ ከአምላክ ውጭ ያለን ነገር የሚያመልኩ ጣዖት አምላኪያንን አትሳደቡ ይላል። ጣሁት አምላክያን እንኳን ቢሆን አትሳደብ። እንኳን ሃይማኖተኞች፣ ክርስቲያን ምናምን፣ አይሁድ ምናምን ይቅርና በአምላክ አለ ጌታ አለ ብሎ የሚያምን ይቅርና አምላክ የለም የሚል ወይም አምላኬ ሌላ ሌላ ነው ብሎ በጨረቃው በምኑ የሚያምን እንኳን ሰው ቢሆን አትሳደብ። ወላ ተሱቡ ለዚነ የድዑነ ሚን ዱን ላህ ፈየሱቡ ላ ዓድዋን ብغይር ዕልም ያለ እውቀት እነርሱም አላህን ይሰድባሉና ይላል ስለዚህ አሁንም ሀገርህን ለማስከበር በምትሄድበት ሂደት የሰው ሀገር ስትሳደብ የሰው ሀገር ባንዲራ ካዋረድክ፣ በተቃራኒው ደግሞ ልክ ይሄ በጌታ እንኳን መሳደብ ለመሳደብ ዝግጁ የሆነ ባለጌና ጃሂል ወይም ማህይማን ሀገርህን ይሰድባል፣ እናትህን ይሰድባል፣ አንተን ይሰድባል። ልክ ነቢዩ ሰለላሁ ዓለይሂ ወሰለም በሌላ ሐዲት ላይ ምን ይላሉ? እናታችሁን አትስደቡ ይላሉ። እንዴ ደንግጠው፣ እንዴት ነው አንድ ሰው እናቱን የሚሰድበው? ሲሉ የሰው እናት ይሰደባል። እናትህ እንደዚህ ቱን ብሎ ሲሳደብ ያኛውም ያንተስ እናት ብሎ ልክ ልኩን ይነግረዋል። በዚህ ጊዜ የሰው እናት በመሳደቡ የተነሳ የእሱ እናት ይሰደባል። ስለዚህ እኛም በጣም በበቂ ሁኔታ በጨዋ መልኩ በደንብ ልክ ልካቸውን የምንነግርበት ብዙ አግባብ አለ። በደንብ ቆንጆ አድርገን አመቻችተን ፈገግ እያልን ገብቷቸዋል። የእኛ ፕሮግራም አረብኛ ላይ በጣም አይታችሁታል። ደስ የሚል ነው። በቃ እየሳቅን ነው የምናውረው ምናምን ብዙ ነገሮች እንናገራለን። ነገር ግን ስድብ የለም፣ አንሳደብም። ገብቷቸዋል። ስለዚህ ስድብ፣ በተለይ ይሄ የወረዱ ስድቦች አሉ እና በተለይ ደግሞ ባንዲራቸውን አንስተን በባንዲራቸው መቀለድ፣ ማሾፍ በመሳሰሉት በጣም ነውር ተግባር ነው። ስለዚህ አትሳደቡ እና ምን ላ ተሱ ለ ድሚ ያሱ ላ ወን ይ ልም ያ እውቀት ጌታን የሚሳደቡ ውለዋል። ስለዚህ ለጌታ መሰደብ ምክንያት አንተ ነህ መጀመሪያውኑ። የሰው ጌታ ለምን ትሳደባለህ መጀመሪያውኑ? ሰዎችን በሥነ ሥርዓቱ ማስተማር መናገር እየቻልክ ለምን ትሳደባለህ? ስለዚህ ከተሳደብክ እንደፈለግ ለአንተ መሳደብ ይፈቀዳል። ከዛ ልክ ስትሰደብ እኛንን መሰብሰብ ያለብን እኛ ተሰብስበን ሌላው ቀርቶ በጣም መተው አንድ በጣም ከሚገርመኝ እንትን አሳም አሌይክ አሏቸው። ነቢዩን መተው ለ ላ ሰለም ሞት ለአንተ ይሁን አሏቸው። አይሁዶች ናቸው፣ አረብኛ ይችላሉ። በደም እና ሰላም የሚለውን ላን ውጠው ማለት አሳም አሌክ አሏቸው፣ ሞት ለአንተ ይሁን እና እሳቸው ግን ዋአለይኩም ለእናንተው ብቻ ብለው ዝማሉ ይላል አይሻ ከኋላ ሰምት እንደዚህ ኮን ያሉት ምናም ሰምቻለው፣ ግን መቼ እኔ ተሳዳቢ ሆንኩና ተይ አሏት ይላል። ሚገርም ነው። ደስ የሚል አስተምሮት ነው ያለን ሃይማኖትም። በክርስቲያኖች ወንድሞቼ በአስርቱ ትእዛዛት ላይ ያለው አባታችን ወይ ላይ ያለው አባባል በጣም ነው ልቤን የሚስበው በጣም እና ሌላው ቀርቶ ለሚበድሉን ሁሉ ለእነሱ እንኳን አጸፋ የሚሰጥ የሚሰጥ የሆነ ልብ አትስጠን ነው። እነሱንም ይቅር በላቸው ነው ምንለውኛ እና ስለዚህ ይሄ ነው ያለው አስተምሮታችን። ሃይማኖታችንን መጠበቅ አለብን፣ ባህላችንን መጠበቅ አለብን። በተለያዩ መልኩ ሰይጣናችንን የሚያመጡብንን ነው። ሰይጣኔን አታምጭብኝ አለ የሚባለው። ስለዚህ የሰይጣን ተባባሪ ሆንክ ማለት ሰይጣን ከሆነ የሚያመጣው ያን ነገር መጋፈጥ አለብን ማለት ነው። ኖ ሰይጣን ሰይጣን ነው። ስለዚህ መወገድ አለበት። ብዙ አሉ። በጣም የሚያበሳጩ ነገር የሚሰሩ ሰዎች ግን ለነሱ ብላሽ መስጠት ተብሎ መውረድ የለብንም። አንውረድ በተቻለን መጠን። በተረፈ ወንድሞች እህቶች፣ ይህንን ጣቢያችንን ደግፉ፣ ከፍ እናድርገው። በጎፈንድሚው ላይ እንደዚሁም በኢትዮጵያ የንግድ ባንክ አንድ ሚሊየን 9191 05 ላይ እንደዛው የምትችሉትን እርዱን። ይህንን ጣቢያ ከፍ ማድረግ ቆርጠን ወስንናል። እዚህ ተከራይተናል። ቤት አለን፣ አልሐምዱሊላ። ሀገራችንም አዲስ አበባም ስቱዲዮ አለን፣ የተከራየ ነው፣ ግን ክፍያዎቹ ብዙ ናቸው፣ እዚህም እዛም። ስለዚህ ያንን ሁሉ በደንብ አድርገን የበለጠ ስራ ለመስራት እንዲመች እባካችሁ አግዙን። ቴንክዩ፣ በጣም አመሰግናለሁ። በተረፈ የእናንተን ስልክ የምንሰማበት ሰዓት ላይ ነኝ አሁን እና መደወል ትችላላችሁ። እንስማችሁ ወንድሞች እህቶች። ሌላው ኪንግስ ኦፍ አባይ ዶት ኮም እየገባችሁ እነዚህን ምርቶች ግዙ። ሌላው አዲስ የሚል አዲስ ቲሸርት አለ። አዲስ ዓመትን አስመልክቶ አዲስ አበባ፣ አዲስ አባት፣ አዲስ ሳቤ፣ አዲስ ጥንካሬ፣ አዲስ ፕላን ይዘን እንድንነሳ ብለን አዲስ የሚል ቲሸርት አለን። በዌብሳይታችን ላይ ግቡና እሱንም ግዙ እንሻላ ኦኬ፣ በዚሁ ስልክ ላይ በ0014044946234 ላይ የዋትሳፕ እና የቴሌግራም ስልክ አለ። በዛው መጠቀም ትችላላችሁ። ዋልክ ሰላም ደህና ዋልክ። ወንድም አለም አንተ የሀገራችን መከተ ወንድም አሁን እኛ ያለንበት ሁኔታ በጣም የሚያስደስት እና ልባችንን በቅጡ ማንነታችን የሚገልጥበት አጋጣሚ ስላገኘን፣ እንዳንተ የመሳሰሉ ጀግኖቻችን ደግሞ ያለንበትን ሁኔታ የተጋረደውን ነገር ከአይናችን ላይ የምትገፉልን እናንተ ስለሆናችሁ፣ ለእናንተ ክብር እና ምስጋና እናቀርባለን። ሁሌም ቢሆን አንተና መሰሎች እኛ የማይታየን ብዙ ነገሮች አሉ። ብዙዎቻችን በተለያዩ ችግሮች በሀገር ውስጥ ባለው ችግር የሚሉ በተለያዩ ነገሮች ታፍነን እና አይናችን ተጋርዶ ያለውን ነገር ገላልጣችሁልን ሀገራችን እንድንወድ ስለምታደርጉልን በጣም በጣም እናመሰግናለን። እኔም አመሰግናለሁ። እናመሰግናለን ወንድም አለ እና ደግሜም የምናገረው አንተም ሁሌ ይሄ አባያችን፣ እኛ የአባዮች ንጉስ ነን። ንጉሶች ደግሞ ሁሌም ቢሆን አሸናፊዎች ናቸው። ውድ ኢትዮጵያኖች የምንወዳቸው የምናከብራችሁ ቤተኛ ቦታ እና ቤተኛ ምነት የምትገኙ በአንድነትና በአንድ ላይ እንድንቆም አገራችን ከፍ እንድናደረግ ፍቅራችን እንዲጨምር ሁሉንም ኢትዮጵያኖችን እላለሁ። ሌላ በተጨማሪ ደግሞ አሁን መጨረሻ ላይ